የብሩክ መታሰር መታገት ታያንስ ምሳሌን ማገቷት ምሳሌን ምግብ ሰጥተዋት ገደሏት። ትዕግስት እግራቸው ላይ ወድቃ ብትለምናቸው፣ ዝና እና ማህሌት እስከ ዛሬ ትታሰቃዩን የነበራችሁት አሁን ላይ ያላችሁ እድል እኔም መፍታት እንጂ ሌላ ምክንያት የላችሁም በማለት ዝና አስጠነቀቃቸው። መርብል በጣም ተናደደ። እኔ ጉልበት የለኝም፣ ጉራ ብቻ ነኝ። በሩክን ማስፈታት ቢያንሰኝ፣ እንዴት ምሳሌ መጠበቅ እንዴት ያቅተኛል? በተኛንበት ይዘዋት ሲሄዱ በሩ ሲከፈትና እቤት ውስጥ ሰው ሲገባ እንዴት አንጠበቅም? በማለት በጣም ተናደደ። ማለትም ምሳሌን ዝና ስለተያዘና ሲጠፋባት ምሳሌን እንዲትያዝ የዝናን ጋርዶች ላከቻቸው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናቸው። ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ነባቶ ላክሸር እያደረጋችሁ ስለምታበረታተኝ እጅግ አመሰግናለሁ። እንግዲች ምሳሌ ታገተች ብሩክ የት እንደተሰወረ እና የት እንደገባ ታይታወቅ የምሳሌ መታገት በጣም አዛዘ ናቸው ትዕግስትም የአደራ ልጅን ታበላሁ አለች ትዕግስት ብሩክ አደራ ስቶኝ ነበር አሁን ግን እኔ አደራዬን ተበላሁ እኔ የማረባ ሰው ነኝ እንዴት ያደራ ሰውን እበላለሁ በማለት በጣም ተናደዴ! ትግስት አሁን ላይ ያለችበት ነገር በጣም ያሳስባል። ሕይወቴን አጠፋለሁ እንጂ ምሳሌ ከሌለች እኔም አልኖርም በማለት ወሰነች። ዳታ ሁሉም ነገር ቀላል ነው፣ ጊዜ ነው እንጂ ጊዜ ስለሚፈታው ድረስ ተረጋጌ! ይሄ ሁሉ ነገር የመጣው በዝና ነው። ዝና ደግሞ ከውጭ ሀገር እየመጣ ሰዎችን የሚመርዝበት መድኃኒት ስላለ ያንን ለመንግስት ማሳወቅ ይገባናል። ስለዚህ እርሜ ልኩን እስር ቤት ስለሚበሰብስ፣ የዛን ሰዓት ደግሞ እኛ እንፈልጋለን ብሩክን በማለት ተስማሙ። መርብል ግን ይህንን ሊስማማ አልቻለም። ዝና ይህንን ነገር ብነሳውቅና ፎሊስ በይዘው እርሜ ልኩን ይታሰራል። እኔ እስከዛሬ እርሜን እስር ቤትን የፈጀሁት፣ እስር ቤት ምንም አይነት ስቃይና መከራ የለም። እንደ ሙሽራ ምግብ አለ አለ ልብስ አለ ዘና ብለን ነው የምንኖረው። ሰውና ሀገር ማየት ብቻ ነው የሚናፍቀን። ስለዚህ ዝና እስር ቤት ቢገባ የኛ ነገር ሁሉ ተርበስ ብሶ ይቀራል እና ይህንን ነገር ፖሊስ ማወቅ የለበትም በማለት ዝና ተናገረ። ሞገስ የሚያደርገው ነገር ግራ ገብቷል። በቃ በምን አይነት መንገድ ልንሄድ? እኔ እኮ ግራ ገባኝ አለ። አይዞ ጓደኛ፣ ግራ አይግባህ። ሁሉም ነገር ለበጎ ነው። ሁሉም ነገር ደግሞ እንደሚስተካከል በቅርቡ ተስፋ አደርጋለሁ በማለት ተስፋ ሰጠው። ሞገስ ከዛሬ ወደንዳ እስከ ዛሬ የነበርኩት ሞገስ አይደለሁም። አሁን ላይ በጣም ተቀይሬያለሁ። ስለዚህ ሞገስ በጣም ተስፋ ቆረጠ። ካሁን ወደ እንዳ እኔ ጠንካርና ጀግና ሆኜ ወንድሜንና ምሳሌን እንደማገኛቸው ተስፋ እናደርጋለን። አሁን ላይ አትበሳጭ በማለት መርብልን አዝናን ነው ትዕግስትና ይፍራታ ትግስትና ይፍራታ በተኙበት ላይ የመጣው የዝና ጋርድ ይፍራታን ይዞ ለመውጣት ነበር። ግን ይፍራታን ይዘብኝ እንዳወጣ አብራኝ የምታስተዳድረኝ እናት፣ አንዳንዴ ይሳውነን እንሳሳታለን። በዛ በተሳሳትንበት ደግሞ እንመለሳለን። እናም አሁን ዝና የት እንዳለና ዝናየት እንደገባ አረጋግጣ እንደምታሰጠኝ መልሱን ተስፋ አደርጋለሁ በማለት ማህሌት ተናገረች ማለትም ይፍራታን አንቺ እህቴ የእናት የልይ ነሽ የምነግርሽን ሁላ ነገር እንድደብቅኝ ሆነ ምንም እንዲትኝ አልፈልግም ግን ዛሬ ጥያቄ አለኝ በማለት አፋጠጠቻት። በቃ እሺ ጥያቄሽን እመልሳለሁ፣ ግን ጥያቄሽን የምመልስበት መንገድ በጣም ብዙ ነገሮች አሉ። እነዛን ነገሮች የምትታገሽ ከሆነ እኔ ያንችን ጥያቄ እመልሳለሁ በማለት ተናገረች። እሺ ጥያቄሽ ምንድነው? አለቻት። አሁን ላይ መርብልን መግደል ነው ያለብሽ። መርብል ሆነ ቦታ ቀጥሪውና እኔም የዝናን ጋርዶች ይዤ አብረን እንገድለዋለን። መደብል ካልሞተ ምንም ቢሆን ሰላም አናገኝም። በብሩክ በኩል ጀግና እንዲሁም በነገሮች ላይ የሚከፈጠው መደብል ብቻ ነው፣ የተቀሩት እንኳ ፈሪ ናቸውና መደብል ከዚህ ከተወገደ እኛ ሰላማችን ይመለሳል። በዛ ላይ ዝናም ይወጣል። እኔም ደግሞ የራሴ ቤት ኖሯኝ አንችንም ከኪራይ ቤት አወጣሻለሁ በማለት ለይፍራታ ነገረቻት። ይፍራታም እሽ፣ በቃ እስከ ዛሬ ላጠፋሁት ጥፋት አሁን ላይ እክስሻለሁ በማለት ተናገረች። ምክንያቱም እስከ ዛሬ ድረስ ብዙ ነገሮችን አድርጌሻለሁ። ዛሬ ግን እኔ ልክስሽ፣ ቃል እገባልሻለሁ በማለት መርብልን ደወለችለት። መርብልም ደግሞ ነገሮችን እሺ፣ ነገር ግን እንደዚህ በዚህ መንገድ አልፈታም በማለት ተናገረ። ምክንያቱም ለሁሉም ነገር ጊዜ ያለው ጊዜ ሊኖረው ይገባል። ተረጋጊና ነገሮች ይፈታሉ። ከዛ መልብልም ይመጣል። የእኛም ደግሞ የራሳችን የሆነ ቤት ይኖረናል በማለት ይፍራታና ማሁሌት ተስማሙ። ትዕግስትና ዳጣ። ወደ ማለት ቤት ሄዱ ትዕግስት እግራ ላይ ወርቃ ለመነቻት ማለት ግን እኔን እግሬ ላይ ወርቀሽ ብለን ብለምኔ ሲቀጥል ደግሞ ምሳሌ የት እንዳለች አውቃለሁ ግን ታንቺ አንድ ነገር እፈልጋለሁ ምሳሌ ምሳሌን የምትፈልጋት ከሆነ አንድ ነገር ቃል ግብልኝ አለቻት ያም ቃል የምትገቢ ደግሞ አንዲና አንዲ ነው መርብልን እንድትገልልኝ እፈልጋለሁ አልቻት ምን አይነት አንቺ ጨከነሽ እኔ መርብልን የምገልበት ምክንያት የለም ብላ ጥላት ሄደች በቀጣይ ደግሞ አሪፍ ቪዲዮዎች እስከምንመጣ ድረስ ይህን ቻናል ሰብስክራይብ እያደረጋችው አዳዲስ መረጃዎችን እንዲዘሷችሁ ላይክ ሰብስክራይብ አድርጉ